ድንግል ማርያም ስታስቢ አሁን ማንንም ታስቢ። ማርያም ማሰብ ከእሷ የተወለዱን ማሰብ ነው። ከእሷ የተወለዱን ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የሕይወት መንፈስ ቅዱስ ማሰብ ነው ይልና፣ እንግዲህ ማርያም ማሰብ ሥላሴ ማሰብ ነው። ማርያም መርሳት ሥላሴ መርሳት ነው። ያከበራትም ማለት ነው ቤት እንግዳ ምናምን ትቀበላላችሁ። እንግዳ ሲመጣ ገና በሁሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ እየተጫወቱ ከገባ በኋላ እንደገና መጫወት፣ እንደገና እንደገና ይያ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብሎ ይቀበላሉ? ልጆች፣ የሰው ተንኮል አለግሉ እሱ ዝም ብሎ ይላል፣ መጽሐፍ ዝም ብላችሁ ቁስል ለቁስል አትሂዱ። አምላክ የሚኖርን ሰው ቁስል አትፈልጉ። አበቦና አበቦን ነው መልቀም። እኛ እኮ ፈጣሪ የሚያጸድቅን ደግ ደጉን መልጦ ነው እንጂ ክፉ ክፉን ቢመልጥም ነው፣ እኛ አንድንም ነበር።